ቪዲዮ የደም ግፊትን ለመቀነስ የልብ ጤናን ለማሻሻል ስኳርን ለመቆጣጠር፣ እንደውም ክብደትን ለመቀነስ የሚዘጋጀውን የከርከሪ አሰራርን አብረን እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ዛሬ ማሳያችሁ የከርከዴ አሰራርን ነው። ከርከዴ በርካታ ጥቅሞች አሉት። አሰራሩን አብረን እናያለን። ከርከዴ የሚበቃልን ያክል በወንፊት እንደዚህ እንቀንሳለን። ለዛሬ ይሄ ይበቃኛል። ትንሹም ብዙ ስለሚሆን ማለት ነው። ወንፊት ላይ ያረኩትን ከርከዴ እንደዚህ ውሃ ከላይ ላይ እደፋበታለሁ ማለት ነው። እንደዚህ አድርጌ አጥሯል ነው አሁን ይበቃዋል። በዚህ መልኩ አጠብኩት። ከርከዴም አሁን ማዘጋጅበት እቃ ውስጥ እገለብጣለሁ ማለት ነው። ማዘጋጅበት እቃ ይሄ ነው። ክዳን ያለው ነገር ቢሆን ጥሩ ነው። ከዛ ምንድነው ማድረገው የፈላ ውሃ ጨምርበታለሁ። እስከ ግማሽ የፈላ ውሃ ይጨምርበታል። ከርከዴ በጣም ብዙ በጣም ብዙ ጥቅም አለው። ከእነዛም ውስጥ የደም ግፊት ይቀንሳል፣ ስኳርን፣ ኮለስትሮልን በጣም በርካታ ክብደት ራሱ ለመቀነስ የሚፈልጉ ሰዎች ይሄንን ብትጠቀሙ በጣም ጥሩ ውጤት ታገኛላችሁ እያስባለሁ። በጣም በጣም ጥሩ ውጤት ታገኛላችሁ ኢንሻአላህ፣ ተጠቀሙት ከርካዴ በጣም ጥሩ ነው። እንዲሁ ሲታይ ራሱ በጣም በጣም የሚያምር በጣም የሚጣፍጥ መጠጥ ነው ተጠቀሙበት። ይሄው እንደዚህ ከሆነልኝ በኋላ ምን አደርገዋለሁ? ላን ለ30 ደቂቃ እስከሚቀዘቅዝልኝ ውጭ አስቀምጠዋለሁ ትኩስ ውሃ አድርጌበት። ከቀዘቀዘ በኋላ ቀዝቃዛ ውሃ እንደዚህ ጨመርኩበት። ቀዝቃዛ ውሃ ጨምሬ ፍሪጅ ውስጥ ለአንድ ላንድ ሰዓት ወይም ለ45 ደቂቃ አስቀመጥኩት። ከአንድ ሰዓት በኋላ ተገናኝተናል። ፍሪጅ ውስጥ አስቀመጥኩት፣ ቀዘቀዘልኝ። በዚህ መልኩ ከቀዘቀዘ በኋላ ምንድን ነው ማድረገው?